በድንገት ጎንደርና ባህር ዳር የተከሰቱት ጠቅላይ ሚኒስትር አብይ አህመድ እኔ አማራ ክልልን ማዘዝ አልችልም የሚል አነጋጋሪ አስተያየት ሰጡም እኔ አማራን ማዘዝ አልችልም፣ አልፎ አልፎ ሲፈቀድልኝ ብቻ ነው ያሉት አብይ ለጎንደር ፋኖም ልዩ ነው የተባለ መልእክት አስተላልፈዋል። ጠቅላዩ ጎንደርን ጎብኝተው በተመለሱ ለት መተማን ጨምሮ በርካታ አካባቢዎች ላይ ከባድ ውጊያ ሲደረግ ውሏል። በዝርዝር እናስደምጣቸዋለን። ጄኔራሉ ደግመውታል። ስለ ሻቢያ ዛሬም ሌላ ሚስጥር አጋልጠዋል። ጦርነቱ ከተጀመረም አስመራን ሳይቆጣጠር የሚመለስ የኢትዮጵያ ወታደር የለም ሲሉ ከሰሞኑ ዝምታቸውን የሰበሩት ጀኔራል ሳሞራ የኑስ ዛሬ ደግሞ ሌላ አነጋጋሪ አስተያየት ሰንዝረው ተከስተዋል። ከሻቢያ ጋር ስለተፈረመው ባለ ስምንት ነጥብ ስምምነት ለመጀመሪያ ጊዜ ይፋ አድርገዋል። ስምምነቱ ሲዘጋጅ አቶ ኢሳያስ የማይፈልጉትን ሀሳብ ነቅሰው ሲያወጡ ነበር ብለዋል። እንመለስበታለን። ፋኖ እና ሻቢያ በፕሪቶሪያ ስምምነት ውስጥ ተካተው አዲስ ስምምነት እንዲፈረም የቀረበው ጥያቄ እያነጋገረ ነው። ህወት ከፌዴራሉ መንግስት ጋር የተፈራረመው ስምምነት ካለመተግበር አልፎ ቅርቃር ውስጥ መግባቱን ተከትሎ ስምምነቱ ሙሉ እንዲሆን ፋኑና ሻቢያን ያካተተም አዲስ የፕሪቶሪያ ስምምነት የግድ ነው ተብሏል። ታዋቂው የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌሰር ሸትል ትሮኖቦል በበኩላቸው ፕሪቶሪያ ፈርሷል ሲሉ ተደምጠዋል። ትሰሙታላችሁ። ፕሬዚዳንት ዶናልድ ትራምፕ ደቡብ አፍሪካ ከቡድን ሀያ ሀገራት መወገድ አለባት ሲሉ ተደመጡ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ደቡብ አፍሪካ ከቡድን ሀያ አባልነት እንድትወገድ አሳስበዋል። ታደምጡታላችሁም አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች፣ ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በድንገት ጎንደርና እና ባህር ዳር የተከሰቱት ጠቅላይ ሚኒስትር አብይ አህመድ እኔ አማራ ክልልን ማዘዝ አልችልም የሚል አነጋጋሪ አስተያየት ሰጡ። እኔ አማራን ማዘዝ አልችልም አልፎ አልፎ ሲፈቀድልኝ ብቻ ነው ያሉት። አብይም ለጎንደር ፋኖም ልዩ ነው የተባለ መልእክት አስተላልፈዋል። ጠቅላዩ ጎንደርን ጎብኝተው በተመለሱለት ምትማን ጨምሮ በርካታ አካባቢዎች ላይም ከባድ ውጊያ ሲደረግ ውለዋል። ጠቅላይ ሚኒስትር አብይ አህመድ በጥብቅ ምስጢር የተያዘ ጉብኝት በአማራ ክልል ጎንደርና ጎርጎራ ማድረጋቸውን መዝግባችን ይታወቃል። ጠቅላዩ በዚህ ጉብኝታቸው ስለ አማራ ክልል አመራሮችና ፋኖ አነጋጋሪ አስተያየት ሰጥተዋል። በጎንደር ከተማ ለ11 ደቂቃዎች ንግግር ያደረጉት አብይ ግልጽ ጥሪ በጎንደር አካባቢ ለሚንቀሳቀሱ የፋኖ ታጣቂ ኃይሎች አቅርበዋል። ጠቅላይ ሚኒስትሩ ባቀረቡት ጥሪ እዚህ አካባቢ ጫካ የወጡ ወንድሞች ጊዜ ባያባ ሊያበረታክኑ ጊዜ ማባከን አያስፈልግም ተመልሶ በትብብርና በአንድነት ሀገር ማልማት ያስፈልጋል ሲሉ ተደምጠዋል። ዛሬ ጎንደርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዘዝበትም ያሉት ጠቅላይ ሚኒስትሩም በአካባቢው የሚንቀሳቀሱ የፋኖ ታጣቂዎችን በጋራ እንስራ ብለዋቸዋል። ጎንደር ባለቤታቸውን እንደሰጠቻቸው ያስታወሱት አብይ ከጎንደር ጋር ልዩ ቁርኝት እንዳላቸው እንደ ከዚህ ቀደሙ ዛሬም ተናግረዋል። ጠቅላይ ሚኒስትሩ ስለ ባለቤታቸው የትውልድ ቦታ ባደረጉት ንግግር ጎንደር ዳግም እየተወለደች ነው ብለዋል። ጠቅላይ ሚኒስትሩ እየተወለደች ነው ያሏትን ጎንደር ምጥ ለማፋጠን ግራና ቀኝ ሳንመለከት ይህንን እድል እንጠቀምበት ሲሉ ተደምጠዋል። በንግግራቸው ከጎንደር ጎርጎራ ለመሄድ በወታደር ታጅበው እንዴት ልማት ሊሰራ ይችላል ሲሉም ጠይቀዋል። ጎንደርን ለማልማት ሰላም ያስፈልጋል ያሉት ጠቅላይ ሚኒስትሩ ከወትሮ በተለየ ሁኔታ የጎንደር ፋኖ ከመንግስት ጋር እንዲስማማ ነጥለው ጥሪ አቅርበዋል። እንደ ጠቅላይ ሚኒስትሩ ገለጻ ከሆነም መንግስታችሁ በአማራ ክልል የዕለት ከዕለት ጉዳይ እጁን እንደማያስገባ ነው። ምንም እንኳን አብይ ይህን ይበሉ እንጂ ያረጋከብ ወደ አስተዳደር ራሱን ችሎ የቆመ አለመሆኑን ብዙዎች ተጨባጭ ሁኔታዎችን በማንሳት ይሞግታሉ። ጠቅላይ ሚኒስትሩ ተፈጥሯል ያሉትን እድል ከማበላሸት በትብብር መንፈስ በጋራ ብንሰራ ጎንደር፣ ባህር ዳር፣ አማራ፣ ኢትዮጵያ ዳግም እንዲወለዱ በጋራ ንቁም ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ከዚህ ቀደም ከአደባባይ መድረኮች እስከ ቅርብ ጊዜ ፓርላማ ማብራሪያቸው መንግስት ከፋኖ ኃይሎች ጋር ለመደራደር ዝግጁ መሆኑን ሲገልጹ ተደምጠዋል። ይሁን እንጂ በፋኑ ኃይሎች በኩል ጠቅላይ ሚኒስትሩ የሚያቀርቧቸውን የሰላም ጥሪዎች ሐቀኛ አይደሉም በሚል አይቀበሏቸውም። የመንግስትና የፋኑ ኃይሎች ውጊያም ሶስተኛ ዓመቱን የያዘ ሲሆን አሁንም የሰላማዊ ዜጎች ሕይወት እየቀጠፈና ሰፊ የሰብአዊ መብት ጥሰት አስከትሎ ቀጥሏል። ጄኔራሉ ደግመውታል። ስለ ሻቢያ ዛሬም ሌላ ምስጢር አጋልጠዋል። ጦርነቱ ከተጀመረም አስመራን ሳይቆጣጠር የሚመለስ የኢትዮጵያ ወታደር የለም ሲሉም። ከሰሞኑ ዝምታቸውን የሰበሩት ጄኔራል ሳሞራ የኑስ ዛሬ ደግሞ ሌላ አነጋጋሪ አስተያየት ሰንዝረው ተከስተዋል። ከሻዕቢያ ጋር ስለተፈረመው ባለ ስምንት ነጥብ ስምምነት ለመጀመሪያ ጊዜም ይፋ አድርገዋል። ስምምነቱ ሲዘጋጅ አቶ ኢሳያስ የማይፈልጉትን ሀሳብ ነቅሰው ሲያወጡ ነበር ብለዋል። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ ስለ ሻዕቢያና ህወሓት ግንኙነት አነጋጋሪ ሀሳብ ሰጥተዋል። ጽምዶ የተሰኘው የማተራመሻ አ ደረጃጀት በሻቢያ መንግስት የተፈበረከ የፍራት አጀንዳ ነው ሲሉ ተናግረዋል። ጄኔራል ሳሙራይ ዩኑስ ለአዲስ ዘመን እንደገለጹት ሻቢያ ጽንዶ የሚል አደረጃጀት የፈጠረውም በሁለት ምክንያት ነው። አንደኛው ብቻውን መዋጋት ስለማይችልም አብሮት የሚጠፋ አካል ይፈልጋል። ሁለተኛው በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር ለማድረግ ያስችለዋል። ጥምረት ወይም ጽምዶ ሲባል የሚታወቀው ለእርሻ የተሰማራ በሬ ሲጠመድ ነው ያሉት ጄኔራሉ፣ ይህ አጀንዳ ግን ጥፋትን ዓላማ በማድረግ የተዘጋጀና መሰረተ ቢስ ሀሳብ ያዘለ እንደሆነ አመላክተዋል። የጽምዶ ዓላማው በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር ማድረግ ነው ያሉት ጄኔራሉ፣ ለዚህም ዋነኛ ማስረጃ ስምንት ነጥቦችን ያካተተው የሰላም ስምምነት እንደሆነ አመላክተዋል። ከስምንቱ ነጥቦች መካከል አንዱ በኤርትራና በትግራይ ህዝቦች መካከል የነበረውን ግንኙነት ጤናማ ማድረግ የሚል እንደሆነ አንስተዋል። የሻቢያ መንግስት ኢሳያስ ይህችን ነጥብ ነቅሶ መውጣት አለበት ማለቱንና ከትግራይ ህዝብ ጋር ምንም አይነት ጤናማ ግንኙነት አይታሰብም ብሎ መከራከሩንም አስታውሰዋል። የሻቢያ መንግስት የትግራይን ህዝብ ከመጉዳት በስተቀር በጎ ነገር አስቦለት አያውቅም ማሰብም አይችልምም ብለዋል። ይህንን የጥላቻ አቋም ይዞ የሚከራከር የሻቢያ መንግስት አሁን ላይ ትግራይ ክልል ውስጥ ከሚገኙ አንዳንድ ጄኔራሎች ጋር የጥምረት አጀንዳ መፍጠሩ የራሱን የጥፋት ዓላማ ለማሳካት እንጂ የትግራይና የኤርትራ ህዝብን ለማገናኘት እንዳልሆነ አስታውቀዋል። ጥምረት በሚል አጀንዳ ከኤርትራ መንግስትም ይሁን ከሌሎች ጽንፈኞች ጋር የሚደረግ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 ጦርነት አንፈልግም በሚል አቋሙ ሊጸና ይገባል፣ ሲሉም ጄኔራል ሳሙራ አሳስበዋል። ፋኖ እና ሻቢያ በፕሪቶሪያ ስምምነት ውስጥ ተካተው አዲስ ስምምነት እንዲፈረም የቀረበው ጥያቄ እያነጋገረ ነው። ህወት ከፌዴራሉ መንግስት ጋር የተፈራረመው ስምምነት ካለመተግበር አልፎ ቅርቃር ውስጥ መግባቱን ተከትሎ ስምምነቱ ምሉ እንዲሆን ፋኖ እና ሻቢያን ያካተተ አዲስ የፕሪቶሪያ ስምምነት የግድ ነው ተብሏል። ታዋቂው የሰላም እና ግጭት ጥናት ተመራማሪ የሆኑ ፕሮፌሰር ሸትል ትሮኖቦል በበኩላቸው ፕሪቶሪያ ፈርሷል ሲሉ ተደምጠዋል። የሁለት ዓመቱን ደም አፋሳሽ ጦርነት ይቋጨው የፕሪቶሪያ የሰላም ስምምነት ግጭቱን ከማስቆም ባሻገር የተጣለበትን ተስፋ ያህል ተግባራዊ የሆነ አይመስልም። ይልቁንም አዲስ ጦርነት ሊከፈት ዝግጅቱና ትንኮሳው ተጣጥፏል። የዓለም አቀፍ ህግና የፖለቲካ ተንታኝ የሆኑት ዶክተር አደም ካሴም የፕሪቶሪያውን ስምምነት ለመነጋገር አስቻይ ሁኔታ የመፍጠሪያ መሰረት ብቻ አድርገው ይመለከቱታል ትግራይ ክልልን መልሶ ወደ ፌዴራል ወደ ተቋም ወደ ፖለቲካው ወደ አስተዳደሩም ወደ ኢኮኖሚው መመለስ ከዚያም አልፎ ደግሞ የተለያዩ ነጥቦቹ ላይ ስምምነት ለማድረግ ለመነጋገር አስቻይ ሁኔታ የመፍጠር ነው እንጂ ስምምነቱ በራሱ የሚፈታ ነገር አልነበረውም ይላሉ። ሆኖም ክልሉም ወደ ፌዴራል አልተመለሰም፣ ሲሉም የፌዴራል ውክልናንናም የህዋትን ህጋዊ ሰውነት ማጣት ለአብነት በማንሳት ስምምነቱ ላለመፈጸሙ መሰረታዊ ችግር አድርገው ያዩታል። የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌ ር ሸትል ትሮኖቦል በሁለቱም የፌዴራል መንግስቱ ምክር ቤቶች ውስጥ ትግራይ የፌዴራል ውክልና ማጣት ስምምነቱ ላለመፈጸሙም ከሚጠቅሷቸው ምክንያቶች ውስጥ አንዱ ነው። የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌሰር ሸትል ትሮኖቦል የፕሪትሮ ስምምነት ከመጀመሪያው ቀን ጀምሮ የተዳከመ ነው። ላለፉት አንድ አመት ከመንፈቅ ገደማ ቁልፍ ስምምነቶችን ማስፈጸም አልተቻለም። አክለውም በፕሪትሮ ስምምነት በዋናነት የተጠበቀው ነገር መቀሌ ባለው ጊዜው አስተዳደርና በፌዴራል መንግስቱ መካከል ግልጽ ግጭትና ጦርነት እንዳይኖር ማድረግ መሆኑን በመጥቀስ የፕሪትሮ ስምምነት ከሞላ ጎደል ፈርሷል የሚል አመለካከት አላቸው። ለዚህም ተመራማሪው እንዳስረጀ የሚያቀርቡት ሁለቱም ወገኖች በጠላትነት እየተያዩ ለዳግም ጦርነት እየተዘጋጁ መሆናቸውን ነው። በእርግጥም ባለፉት ወራት በህዋት በኩል ትጥቅ መፍታት እንደማይኖርና የተጨማሪ የኃይል ስልጠና እየተካሄዱ መሆናቸውን ወታደራዊ መሪ ች ከመናገራቸውም በላይ በተለያዩ መንገዶች እየተገለጸ ነው። በመንግስት በኩልም ከየትኛውም ወገን ለሚመጣ ስጋት ምላሽ ለመስጠት የመከላከያ ሰራዊቱ ተገቢውን ዝግጅት ማድረጉን ከጠቅላይ ሚኒስትሩ ጀምሮም ከፍተኛ ወታደራዊ ባለስልጣናት ሲናገሩ ቆይተዋል። በተጨማሪም ህወት በቀድሞ ጦርነት ከኢትዮጵያ መንግስት ጎን ተሰልፎ ከወጋው የኤርትራ መንግስት ጋር ጽምዶ የሚል ጥምረት በመፍጠር ለጦርነት እየተዘጋጀ ነው በማለት መንግስት ይከሳል። ህወት በበኩሉ የስምምነቱን ዓመት አስመልክቶ ባወጣው መግለጫ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶም ለዓለም አቀፉ ማህበረሰብ አቤቱታውን አቅርቧል። ዶክተር አደም ከዚህን በኋላም የፕሪትሮስ ስምምነት ይሰራል ብለው አያምኑም። በግጭቱ ተሳትፎ የነበራቸውን አማራ ክልልንና ኤርትራን ያካተተ አዲስ ስምምነት ያስፈልጋልም ይላሉም። ሰፋ ያለ ፖለቲካዊ እምነትን ሰፋ ያለ ሰላምን ለማምጣት አዲስ ነገር ነው የሚያስፈልገው አዲሱ ነገር ደግሞም ሁለቱን ብቻ ሳይሆን ሌሎች አካላትንም የሚያካትት መሆን አለበት ብዬ ነው የማስበው ብለዋል። አሁን ባለንበት ሁኔታ የትግራይን ጉዳይ ለብቻ መፍታት የማንችልበት ሁኔታ ላይ ደርሰናል። አሁን የፕሪቶሪያ ስምምነት ሙሉ ለሙሉ መፈጸም አይችልም ሲሉ ከስምምነቱ በኋላም የተፈጠሩ አዳዲስ እውነቶች አስቻ ያለመሆናቸውንም ያሰምራሉ። ፕሮፌሰር ሸትል ትሮኖቦል በዚህ ሀሳብ ይስማማሉ። የፕሪቶሪያ ስምምነት በአዲስ ስምምነት መተካት አለበት ይላሉ። በእውነተኛ ፖለቲካዊ መንገድ በተለይ በድርድር በአዲስ ስምምነት መተካት አለበት የሚሉት ተመራማሪው ለዚህ ግን ዝቅተኛ ፍላጎት እንዳለና በሚያሳዝን ሁኔታም በኃይል ለውጥ ለማምጣት ፍላጎት ያለ ይመስላል። ሁኔታውን ለማርገብ ከውጭ ያለ ያን ያህል እርምጃ መውሰድ የሚቻል አይመስለኝም። ዋነኛ ተቀናቃኞቹም ዓለም አቀፍ ምክር እንደማይሰሙም በተደጋጋሚ አሳይተዋል። እናም ለዓለም አቀፍ ጫናም እጅ አይሰጡም። ለሰፊ የሰላም ስምምነት ግንኙነት በሀገር ውስጥ መፍትሄ የመፈለግ አለባቸው ብለዋል። ፕሬዚዳንት ዶናልድ ትራምፕ ደቡብ አፍሪካም ከቡድን ሃያ ሀገራት መወገድ አለባት ሲሉ ተደመጡ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ደቡብ አፍሪካ ከቡድን ሃያ አባልነት እንድትወገድ አሳስበዋል። ጀብደኛው ትራምፕ ከዚህ በተጨማሪም በመጪው የሀገሪቱ የመሪዎች ጉባኤ ላይም እንደማይገኙ ከወዲሁ አሳውቀዋል። ደቡብ አፍሪካ ከአሁን በኋላም በቡድን ሀያ ውስጥ መሆን የለባትም ምክንያቱም በሀገሪቱ የሚከሰተው ነገር መጥፎ ነው ሲሉ ትራምፕ በማያሚም እየተካሄደ በሚገኘው የአሜሪካ የንግድ ፎረም ተናግረዋል። በቀጣዩ ሳምንት በሚካሄደው የቡድን ሀያ ጉባኤ ወደ ጆሃንስበርግ፣ ደቡብ አፍሪካ አልሄደም፣ ሀገራችንን በዚያ አልወክልም ሲሉ አክለዋል። አሜሪካው ፕሬዚዳንት ዶናልድ ትራምፕ ሚያሚ ውስጥ ለአሜሪካ ቢዝነስ ፎረም በሰጡት ቃለ ምልልስ ደቡብ አፍሪካ ከቡድን ሀያ ሀገራት አባልነቷ መነሳት አለባት ብለዋል። በአውሮፓውያኑ አቆጣጠር በቀጣይ ከሄዳር 22 እስከ 23 በደቡብ አፍሪካ ጆሃንስበርግ በሚካሄደው የቡድን ሀያ አገራት ጠቅላላ ጉባኤ እንደማይገኙም ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ይህን ለማለታቸው ምክንያቶችን ሲገልጹ ምክንያቱም በደቡብ አፍሪካ ያለው ነገር ጥሩ አይደለም፣ ደቡብ አፍሪካ ከዚህን በኋላ የቡድን ሀያ አገራት አባል ሆና መቀጠል የለባትም ሲሉ ጠንካራ ሀሳብን ሰንዝረዋል። ትራምፕ ደቡብ አፍሪካ ከነጮች መሬት በመንጠቅና የተወሰኑ ሰዎችን ክፉኛ በመጉዳት ደጋግመው ሲወነጅሉ ቆይተዋል።